የመንግስት ለውጥ በመጣ ቁጥር አየር መንገዱ ትኩረት ውስጥ ይገባል። ደርግ ጃንሆይ ወርደው ደርግ ሲመጣ ኃይለኛ ትኩረት ነበር አየር መንገድ ላይ መኛ ችድሃ ሀገር ምን አየር መንገድ ያስፈልጋታል የሚሉ ሰዎች ነበሩ። ሰው ትንሽ ጭነት ነበር አየር መንገዱ ላይ። ልክ እንደዛው ደግሞ ኢህአዴግም ሲገባ ስለ ኢትዮጵያ አየር መንገድ የነበራቸው አስተያየት ጥሩ አልነበረም ሲመጡ እንለዋውጠዋለን የሚል ነገር ስለተጀመረ ጥናት ተጀመረ። እዛ ጥናት ላይ የመንግስት ባለስልጣኖች ነበሩ። አቶ ሰየ ነበሩ የሚመሩት። አቶ ተከስተ የሚባሉ ሚኒስቴር ነበሩ። እዛ ላይ በአካሄድ ሳንስማማ ቀረን እነሱ አየር መንገዱን እንለውጥበታለን በታለን ያሉት መንገድና እኛ ለአየር መንገዱ ይሄ አይሆንም የሚል አቋም ስለነበረን በዛ ክርክር ውስጥ ሲገባ ያው መንግስት መንገድ ሆኖ መግፋት መግፋት ይችላል። ሲገፎ አይኔ አላምንበትም በዚያ አልቀጥልም የሚል አይነት ስሜት ወሰድኩ እና በሀሳብ ሳንስማማ ሲቀር እኔ በምትሄዱ ያላችሁትን መንገድ አልስማማም። ነገር ግን እናንተ እንደ መንግስት ይሄ ነው ካላችሁ እኔ እዚህ ቁጭ ብዬ እንቅፋት አልሆንም እለቃለሁ፣ ስላቸው እሺ መሄድ ትችላለህ አሉኝ፣ ለቀቁኝ። በዛ ነው የለቀኩት። ከዛ ለአንድ አምስት ወር ያህል ያለ ሥራ ተቀምጬ ከዛ በኋላ ስራ ፈልጌ ወደ አቡዳቢ ሄድኩኝ። ዲ ኤችል ሁለት ዓመት ዘጠኝ ዓመት ገልፌር ሰርቻለሁ። አንድ ቀን ስልኬ ይደውላል። እኔ እከሌ ይባላለሁ፣ እንዲህ ያለ ቦታ ያለው ሰው መጥቼ ላገኝህ እንፈልጋለን። ይሉኛል። እኚህ ሰው በጊዜው የውጭ ጉዳይ ሚኒስቴር ነበሩ። እርሱ አይመጡም፣ እኔ ፍለጋ ሰው አገር እኔ እመጣለሁ አልኩ። ቅዳሜ ቀን መጣሁ። ምንድን ነው ብዬ ስል አይ እንድትመለስ እንፈልጋለን አሉኝ። እኔ ለአቅማማ ስል የድሮ አለቆቼ ኮሎኔል ስምረትና ካፕቴን መሐመድ አየር መንገዱ ሲፈልግህ እንዴት ነው ጀርባህን ባለ አየር መንገዱ የምትሰጠው? መምጣት አለብህ ሲሉኝ፣ ለእነሱም ያለኝ አክብሮት መንግስትም እሺ ተመለስ ካለኝ የምወደው አየር መንገድ ነው። ሳልፈልግ ነው የለቀኩት። እሺ ግን ኮንዲሽን አለኝ እንዲዙም ያ ልመለስም አልኳቸው። ምንድን ነው አሉኝ። መንግስት ጣልቃ እንደማይገባ መንግስት የሚፈልገውን በአመቱ መጀመሪያ ይፈልጋል። እኛ ፕላናችንን እናወጣለን፣ የምንችለውን እዛ ውስጥ እናስገባለን፣ የማንችለውን የማንችልበትን ምክንያት እንናገራለን። ያ ፕላን ከጸደቀ በኋላ በየሶስት ወሩ እኔ ምን ላይ እንዳለ አስረዳለሁ። እከሌንሹም እከሌንሻር እዚህ ብረር ያና አይሮፕላን ግዛ አትሉኝም። እንደዚህ አይነት ስምምነት የምትገቡ ከሆነ እመጣለሁ፣ ያለዛ ምክንያት የለኝም ለቅቄ የምመጣበት አልኳቸው። እሺ እንስማማለን አሉ። ከዛ በኋላ እሺ ምንድ ነው ደመወዝ የምትፈልገው? እዛ ስንት ነው የምታገኘው? እዚህ ምንድ ነው የምትፈልገው አሉኝ። እዛ ባገኘውን እንድትከፍሉኝ፣ እኔ አላማም የለኝም ምክንያቱም እዚህ ያሉ ወንድሞቼ የሚከፈላቸውን አውቃለሁ። ስለዚህ ከኔ በፊት የነበረው አቶ መስራት የሚከፈለውን ደመወዝ በስተቀር ሌላ አልፈልግም። ከእናንተ የምፈልገው እችን መብት ብቻ እንድታከብሩልኝ ነው አልኳቸው። በዛ ተስማምተን መጣሁ። ያገኘሁትን ነገር ሁሉ ያገኘሁት ከአየር መንገድ ነው። ጋልፍም ሄጄ ደስ ብሎኝ ነው የሰራሁት። ዲችልም በደንብ አክብረው ነው የሰራሁት። ግን ለዛ መሰረቴ የኢትዮጵያ አየር መንገድ ነው። ለዛ መሰረቴ ኢትዮጵያ ናት። ሁሉም በየሃይማኖቱ እግዚአብሔርን እችን ሀገር ሰላም ስጣት ብሎ ይለምን። እግዜሩ ደግሞ ይሰማናል ብዬ ተስፋ አደርጋለሁ።